ወይ ቱ ወይ ቱ የስራህን ይስጥ እውነት፣ የስራህን ይስጥ። ወይኔ ጉዴ! ናሂና ውብዬ እንግዲህ ብጥብጥ ብለዋል። አዲስ ሴት በመሀላቸው መጥታለች። የማን የናሂ የድሮ ፍቅረኛ፣ ውሽማ፣ ወይስ አዲስ ሚስት? ማን እንበላት? ቆይ፣ ወይ ጉድ! እንዴት እንዴት እንደሚያረጋት እንዴት እንዴት እንደሚያመነቃቅራት እንዴት እንዴት እንደሚያደርጋት፣ በስማ እና ናሄ አዲስ ፍቅረኛውን ይዞ መጥተዋል። ወይ አዲስ ፍቅረኛው ነች ወይ ደግሞ ውሽማ እንበላት? እስቲ ስም አውጡላት እስቲ። ውሽማ ነች አዲስ ፍቅረኛ ነች ወይስ ቅምጥ ነች ምንድን ነች? እስቲ እናንተ ስም አውጡላት። ስም ለማውጣቱ ለእናንተ ተቼ ያለሁ እና እሷ በመሀላቸው ገብታ ብጥብጥ እያረገርቻቸው ነው፣ ሁለቱን ሰላማቸውን አሳጥታ በጥብጣ በመካከላቸው ትዳራቸውን ምስቅልቅሉን እያወጣችሁ ነው። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለው እኔ እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላም ፍቅሩ ይብዛላችሁ እና ዛሬ ናሂና ውብዬን ነው ይዤላችሁ የመጣሁት። እስቲ እንግዲህ ምን እንደሚመስል እንያቸው። እንግዲህ አንዳንዶች እንደዚህ አይነት ቪዲዮ ሰርተው እየለቀቁ አትናገሩ፣ አትስደቡን፣ እንደዚህ አትበሉን፣ እንደዚህ አትናገሩን ይላሉ። ኧረ እንዴት ነው አስተያየት የማንሰጠው? እናንተ እንደዚህ አይነት ነገር ሰርታችሁ እስከለቀቃችሁ ድረስ እኛ አስተያየት መስጠታችን ደግሞ አናቆምም፣ መፈትፈታችን ደግሞ አናቆምም። በቃ ምንም ማድረግ አይቻልም። እና እንግዲህ ውሽማታ ብዬዋ በመሀል ገብታ ሁለቱን ብጥብጥ እያደረገች ነው መላ ቅዱሳቸውን ያሳጠቻቸው። እንግዲህ እንዳያችሁት ከሆነ ውብዬ ሆስፒታል ገብታ ነበረ። በእነሱ ምክንያት ማለት ነው። በጣም በጣም በቃ በጣም ራሷን መቆጣጠር አቅቷት ሆስፒታል ገብታ ነበረ። ከዛ ከሆስፒታል መልስ ደግሞ ቤት ስትመጣ እነሱ እሷ ሶፋ ላይ እግሯን ዘርግታ በቃ የቤት እመቤት ይሄ የለፋችበት የደከመችበት፣ በቃ እንዴት ነው ብዙ ውጣውረድ እንዳሳለፈችበት ቤት ፈልሰስ ብላ እግሯን ዘርግታ ሶፋ ላይ ቁጭ ብላለች። ውብዬ ደግሞ እሷን ሶፋ ላይ ቁጭ ብላ ስታያት በድጋሚ እንደገና በጣም ተበሳጨች፣ ተናደደች እና ናሄ በድጋሚ ናሄ ተመልሶ መጣ። አትንኪያት፣ አትናገሪያት አለች እና ውብዬ ደግሞ ከቤት እንድትወጣለት ነው የምትፈልገው። ከቤት ትውጣልኝ፣ ወደ መጣችባት መልሷት እያለች ነው። እነዚህ ሁለቱንም መንትዮቹ ስማቸውን አላውቅም እና ሁለቱ መንትዮቹን ይዛችሁልኝ ሄዶ ምን አይነት ነው ይዛችሁብኝ የመጣችሁት ብላ እየተናገረች ነበረ። ናሂ ናሂ ደግሞ በጣም የተጎዳች ነች። በአረብ ሀገር ብዙ ችግር ያሳለፈች ናት። ብዙ የተጎዳች ናት እና እንዴት ነው ማስወጣት? አላስወጣትም። የምትሄድበት ቦታ የላትም። የምትገባበት ቦታ የላትም። እና አንቺም ደግሞ እርጉዝ ስለሆንሽ ታግዝሻለች ብሎ እያላት ነበረ። ኧረ ተው ናሂ ተው ተው አሁን እሺ ቆይ ውብዬን የምታግዛት ከሆነ ለምንድን ነው አንተ ላይ እንደዚህ መለጣጠፏ? ምን የሚሉት ነው አጋዥ? እንደዚህ ከባል ጋር እንደዚህ ትለጣጠፋለች? አንተ እኮ በቃ፣ እሷ እኮ ከአንተ ራስ ላይ ምንም አልወርድም ብላለች። እንደ ማስቲሽ አንተ ላይ እየተላጣ ልጥፍጥፍ እያለች ነው። አጋዥ ናት ብለህ ለምትለው ማለት ነው። ምን አጋዥ ናት? ይቺ ውሽማ ናት እንጂ። ውብዬም ውሽማህን ይዘህልኝ ከቤት ውጣ፣ በቃ አልፈልግም ይዘህልኝ ሄድ ያለች ነበረ። ግን እኔ እዚህ ጋር በተመለከልኩት ነገር በዚህ ቪዲዮ ላይ እኔ እንደው አስተያየት የምሰጠው የራሴ የግል አስተያየቴ ማለት ነው። ብዙ ጊዜ በህይወታችን ማለት ነው አንዳንድ ወንዶች አሉ በጣም በጣም በጣም ባለጌ የሆኑ ወንዶች ማለት ነው። በጣም በቃ እኔ እንጃ እንዴት ብዬ ልንገራችሁ፣ የሆነ ቋንቋ ራሱ አማርኛ ራሱ የማይገልጻቸው ቋንቋ ፈልጋችሁ ቋንቋ የማታገኙላቸው በጣም ባለጌ መረን የሆኑ ወንዶች አሉ። በዚህ አጋጣሚ ወንዶች እንዳሰድቡኝ ሁላችሁንም እያልኩ አይደለም፣ አሉ አንዳንድ ወንዶች እንግዲህ ይቅርታ፣ ሁላችሁንም እያልኩ አይደለም እንዳሰድቡኝ እና አሉ እንደዚህ አይነት ወንዶች በውጪ ውሽማ ይዘው ትዳር እያላቸው ልጆች እያላቸው በትዳራቸው ላይ የሚማግጡ ከዛ እንደገና አልፎ ተርፎ እቤት ይዘው የሚመጡ በቃ ሚስታ የንቀታቸው ንቀት ብዛት ማለት ነው። የንቀታቸው ንቀት ብዛት የያዟትን ውሽማ እቤት ድረስ ይዘው የሚመጡ በጣም ባለጌ ወንዶች አሉ። በቃ እሷ እቤት ድረስ ይዘዋት መጥተው ያቺ ሚስቱ እንድትቃጠል እንድትቃጠል እንድታብድ የሚያደርጉ በነገራችን ላይ በጣም ብዙ ወንዶች አሉ። በጣም በቃ የሆነ የክፋት ጥግን የሚያሳዩ ወንዶች አሉ። እውነት እኔ በሌላ ሰው ሕይወት ላይ ራሱ አይቻለሁ ይህንን ነገር ማለት ነው። በጣም አሉ እንደዚህ አይነት ወንዶች ማለት ነው። በቃ እንዴት ነው? እሷ ያቺ ሴት ለትዳሯ በጣም ብዙ ዋጋ ከፍላ ብዙ መስዋዕትነት ከፍላ የልጆች እናት ሁለት ሶስት ልጆች አፍርታለት እና ከትንሽ ነገር ተነስተው ብዙ ለፍተው ደክመው ትልቅ ደረጃ ላይ ከደረሱ በኋላ በቃ ያኔ ልክ ትልቅ ደረጃ ላይ ሲደርሱ እሱ ሌላ ሴት ለመያዝ በቃ ሌላ ሴት ከውጭ ይይዛል። ከውጭ መያዙ እንደው በድብቅ እሷ ሳታቅ እንኳን የሚያደርገው ነገር እሺ። ከዛ አልፎ ተርፎ እንኳን እቤት ድረስ ይዞ የሚመጡ በጣም ብዙ ወንዶች አሉ። በጣም ማለት ነው የሆነ በቃ እንዴት ብዬ ልንገራችሁ? በቃ ፈጣሪያቸውን የማይፈሩ በቃ እንጃ ፈጣሪን እስከ መኖሩ ድረስ የሚረሱ በጣም ባለጌ ወንዶች አሉ እና እኔ በአንድ በኩል ይሄ ቪዲዮ ያየሁበት ይሄንን ነው እና በአንድ በኩል በቃ እንደዚህ እውነታው እውነታ የሆነውን ነገር ግልጽ አድርጎ የሚያሳይ ነው። በብዙ ሰዎች ህይወት ላይ አለ። አንዳንዶቹ አዎ ተደብቀው ሚስቶቻቸው ሳያውቁ በድብቅ በጣም ብዙ ነገር ያደርጋሉ። በጣም ብዙ ነገር ማለት ነው ከሚባለው በላይ ያደርጋሉ ግን አንዳንዶቹ አልኳቸው በቃ የሆነ የክፋት ጥጋቸው በቃ ክፋታቸውን ራሱ ቋንቋ የምትገልጹበት ነገር ራሱ እስከሚጠፋችሁ ድረስ እቤት ድረስ ይዘው የሚመጡ አሉ። የንቀታቸው ንቀት ብዛት ማለት ነው። እና አሁንም እንግዲህ ናሂ በእርግጥ ናሂና ውብዬ እውነት ለመናገር ይሄ ነገር እውነት ነገር አይደለም። ያው እንትን እየሰሩ ነው ድራማ እየሰሩ ነው። እነሱ ፍጹም እንደዚህ የሚያደርጉ ሰዎች አይደሉም። በነገራችን ላይ እኔ በትዳራቸው የሆነ ደስ የሚሉኝ ናቸው። በቃ ትዳራቸው የሆነ የተረጋጋ ሰላማዊ፣ በጣም ደስ የሚሉ በቃ ጥንዶች ናቸው። የሆነ የተረጋጉ የሚከባበሩ ፈጣሪን የሚያውቁ በነገራችን ላይ የተጋቡት ራሱ በስርዓተ ቁርባን ነው እና ደስ የሚሉ ናቸው። እንደዚህም የሚያደርጉ አይደሉም ያው ድራማ እየሰሩ ነው ብዬ ነው ማስበው። ግን አሁን እኔ የነገርኳችሁ ነገር እንዳለ ሆኖ እንደዚህ አይነት የሚያደርጉ ወንዶች እንዳሉ ሆኖ ግን እኔ ለናሂና ለውብዬ የምለው እንደዚህ አይነቱን ፕራንክ ደግሞ ባትሰሩ ባይ ነኝ። ለምን በመካከላችሁ ሴጣን ሊገባ ይችላል። ትዳራችሁን ሴጣን ሊፈትነው ይችላል፣ ሊፈታተነው ይችላል። አታውቁም በየት በኩል እንደሚመጣ አንዳንድ ጊዜ እንዴት ነው በቀልድ ቀለል አድርገን የምንጀምረው ነገር በጣም ብዙ ዋጋ ያስከፍለናል። በጣም የማንወጣበት ነገር ውስጥ ነው የምንገባው እና እኔም ለእናንተ የምለው ዋጋ የሚያስከፍላችሁ ነገር እንዳይሆን ይሄ ፕራንክ እና በጣም እኔ ሳየው በቃ ኦኬ፣ ስራ እየሰራችሁ ነው አንዳንድ ጊዜ ምናምን ለመሰላችሁ በዚህ ዩቲዩብ ጥሩ ነገር ስትሰሩ እኔ ለምን እንደሆነ ራሱ አይገባኝም። ጥሩ ነገር ስትሰሩ የሚያዝናና ነገር ሊሆን ይችላል፣ የሚያስተምር ነገር ሊሆን ይችላል። ሰርታቸው ስትቀርቡ ብዙ እይታ የለም፣ ብዙ ተመልካች የለም። እና አንዳንዴ በቃ አካውንት ሲቀዘቅዝ በቃ አለ አይደል፣ እንዲህ አይነት ስራ ይሰራሉ አካውንታቸውን ለማንቀሳቀስ ማለት ነው። እና ይስሩ፣ ስራ ነው ይስሩ ግን እንደኔ ደግሞ እንደ ግል አስተያየቴ በዚህ በሚያምረው ትዳራችሁ በቆንጆ ትዳራችሁ በመተማመን የምትመሩት ትዳራችሁ የሆነ በጣም ፈሪሃ እግዚአብሔር ያላቸው በነገራችን ላይ በጣም ደስ የሚሉ ናቸው። እኔ በጣም ወዳችኋለሁኝ እና ግን ይሄ ፕራንክ ደግሞ በውስጣችሁ የሆነ መከፋፈልን እንዳይፈጥርባችሁ ሴጣን ይችን ተጠቅሞ እንዳይገባ ብዙ ባትገፉበት፣ ብዙ ባትሄዱበት ባይነኝ ማለት ነው። እኔ እንደ ግል አስተያየቴ እስቲ፣ እናንተም ደግሞ የተሰማችሁን አስተያየት አስቀምጡላቸው። ምን ቪዲዮ አይታችሁ ማለት ነው እንግዲህ በጣም በጣም በጣም ያላስፈላጊ ቃላት ሁሉ እየተነጋገሩ ነው። በጣም ብዙ እሰጥ አገባ አለው። ውብዬ ናሂን እየመታችሁ ነበረ ልጅቷን ሁለት ሶስት ጊዜ ነው በጥፊ የደረገመቻት፣ ናሂንም መታዋለች። በጣም የሆነ በቃ ኃይለኛ ጸብ ነው እና ይሄ ነገር ለሴጣን መግቢያ እንዳይሆን ለትዳራችሁ ፈተና እንዳይሆን እና ብታስቡበት፣ ባይነኝ ብዙ ባትገፉበት፣ ብትሰሩ እንኳን ብዙ ባትገፉበት። ባይነኝ ማለት ጥሩ አይደለም። አንዳንዴ የሆነ ቀለል አድርገን አይተኑ የምንጀምረው ነገር በጣም ብዙ ዋጋ ያስከፍለናል፣ እና እንደዛ ዋጋ እንዳያስከፍላችሁ ግን ደግሞ በቃ ስታዩት እንትኑም ቪዲዮውን ስታዩት በጣም ብዙ አስተማሪ ነገር አለው። የሆነ ሪል የሆነ እውነታዊ በየአንዳንዱ በአንዳንድ ሰዎች ህይወት ላይ ያለ ነገር ነው። በቃ ትክክለኛ ያለ ነገር ነው። እውነቴን ነው ምላችሁ፣ ቅድም ነግሬያቸዋለሁ። በቃ እንዲህ አይነት ወንዶች አሉ፣ በትክክል አሉ፣ እንደዚህ የሚሰሩ ወንዶች እና በቃ በጣም እውነታ ያለው አስተማሪ ነው። በጣም አስተማሪ ነው። ማንኛችን ብንሆን እንዲህ አይነት ነገር ቢገጥመን ምንድን ነው የምናደርገው? ምንስ ነው የምንፈጥረው? ምን አይነትስ ውሳኔ ነው የምንወስነው? ምን አይነት እርምጃ ነው የምናራምደው? በቃ እኔ እንጃ። ብቻ እንደዚህ አይነቱ ነገር እውነት ለማንም ለማንም ሰው ለማንም ለሰው ልጅ ሁሉ አይቅጠሞ ባይ ነኝ፣ በትዳር አለም ለሚኖር ሁሉ ማለት ነው። ምክንያቱም በጣም ከባድ ፈተና ነው ማለት ነው። በጣም የሆነ የማትወጡት ለውሳኔ የምትቸገሩበት በዛ ላይ ልጆች አሉ እና እጅግ በጣም ከባድ ነው። ከባድ በቃ ከምነግራችሁ በላይ ማለት ነው። እና ለማንም ሰው እንደዚህ አይነት ነገር አይግጠመው። እና ግን በጣም ብዙ አስተማሪነት አለው በጣም ማለት ነው። እና ግን አሁንም ደግሜ የምላችሁ ናሂና፣ ውብዬ ብታስቡበት ባይነኝ ማለት ነው። ቤተሰብ ከዚህ በላይ አላበዛባችሁም። ላይክ አልጉ፣ ሰብስክራይብ አርጉ፣ ሼር አርጉ፣ ሀሳብ አስተያየታችሁን አስቀምጡልኝ። ወዳችሁ አለው። በያላችሁበት ሰላም።